መልካም አስተዳደር እያንዳንዱ የፖለቲካ አመራርና የህዝብ አገልጋይ የህብረተሰቡን ጥቅም በማስቀደም በህግ የተሰጠውን ስልጣን መዋለ ንዋይና ተቋም በኃላፊነትና በተጠያቂነት መምራት ነው። አሳታፊ ግልጽና ተጠያቂነት ላይ የተመሰረተ የአሰራር ሂደት መከተልንም ያመላክታል። ፖለቲካዊ ማህበራዊና ኢኮኖሚያዊ ሁኔታዎች በህብረተሰቡ ፍላጎትና መግባባት ላይ መመስረታቸውን የሚያረጋግጥ የድሃና ተጋላጭ የህብረተሰብ ክፍሎች ድምፅ በውሳኔ አሰጣት ሂደት ላይ እንዲደመጥ የሚያደርግ ቁልፍ መሳሪያ እንደሆነም ይነገራል። መልካም አስተዳደር የመንግስት አስተዳደር ተቋማት ለዜጎች የጤና በቂ መኖሪያ ቤት ምግብ እና ጥራት ያለው ትምህርት በብቃት እያረጋገጡ ነው የሚለውን ጥያቄ መመለስ ደግሞ ዋናው ዓላማው መሆኑ ይታመናል። ከዚህ አንጻር በክልላችን ከሚገኙ ሶስት የገጠር ወረዳዎች መካከል አንዱ በሆነው ድሬ ጠያራ ወረዳ መልካም አስተዳደርን በማስፈን እና ቀልጣፋ አሰራር በመዘርጋት የአካባቢውን ህብረተሰብ ሁለንተና የተጠቃሚነት ከማረጋገጥ አንጻር እየተደረጉ ያሉ ጥረቶች ምን ይመስላሉ ስንል ጠይቀናል። ተጃጅል ያናንቀል ዋን በዚህ ወረዳ የምናገኘው አገልግሎት ሁሉንም እናገኛለን። በጤናው ዘርፍ፣ በትምህርት ዘርፍ ሁሉንም አገልግሎት እናገኛለን። ንጅ መ አ እያለ ተጃጅለ አዋይ ፈያ ድረቲስ በመንገድ በቁጠባ በትምህርት ዘርፍ ሁሉንም የልማት አገልግሎቶች እናገኛለን። ለአቅመ ደካማ ተማሪዎችም የደብተር ድጋፍ ጭምር ያደርጉልናል። ወረዳችን በአገልግሎት አሰጣጥ ቀዳሚ ነው። አና ድሬ ጥያራ አካቶኮፋ ጀሪቲ ተጃጅ ገረ ናትራ ርከ እያገኘን ያለው አገልግሎት መጣት፣ ምን አገልግሎት ትፈልጋላችሁ ብለው ይጠይቁናል። በዚህም ምን ሀሳብ አላችሁ ብለው ጠይቀውን አገልግሎት እየሰጡን ይገኛል። ገረ ዋን ድሬ ጠያራ ኮተቀን እንደ ድሬ ጠያራ ወረዳ ምንም አይነት ችግር የለም። ሁሉንም አገልግሎት አግኝተናል። ረት በወረዳችን ውስጥ ከሚገኙት አንዱ ገጠር ነው። ምን አይነት አገልግሎት ማህበረሰባችን ይፈልጋል ብለን እቅድ ይዘን በዚህ አመት ስራ ጀምረናል። የህብረተሰብ ጥያቄ ምንድን ነው? ችግሩስ ምንድን ነው? ያላቸው ሀሳብስ ምንድን ነው? ብለን ጥናት በማድረግ በእቅድ ይዘን እየሰራ እንገኛለን ድሬ ጠያራ በጫት ነው እንጂ የሚታወቀው በአትክልትና ፍራፍሬ አይታወቅም። ህብረተሰብን አወያይተን አሳምነን በጫት ማሳስር፣ ይህም በተክሉ ጥሩ ነው ብለን አሳምነን የተለያዩ አትክልትና ፍራፍሬን መትከል ጀምረዋል። ሚዳደዳ ጉርጌ ፊገኒገው ለቁና ለቀቡኒዳፍ የተያጀለ ከናፊ ጅራይጮ የኢኮኖሚ ማህበራዊና ባህላዊ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 12 ንዑስ አንቀጽ 1ና 2 አባል ሀገራት ማንኛውም ሰው ሊደረስበት የሚችለውን ከፍተኛውን የአካል እና የአእምሮ ጤና የማግኘት መብት እውቅና ይሰጣሉ። የዚህን መብት ሙሉ ተፈጻሚነት ለማረጋገጥ አባል ሀገራት የሚወስዷቸው እርምጃዎች በህመም ጊዜ ሁሉንም የህክምና አገልግሎትና ክትትል አቅርቦት መኖሩን የሚያረጋግጡ ሁኔታዎችን መፍጠርንም ይጨምራል። የሀገራችን ህገ መንግስት አንቀጽ 41 ንዑስ አንቀጽ 4 መንግስት የጤና የትምህርትና ሌሎች ማህበራዊ አገልግሎቶችን ለህዝብ ለማቅረብ ሀብት እንደሚመድብ ያትታል። ይህን መሰረት በማድረግም ሐረሪ ክልል ድሬ ጠያራ ወረዳ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ ጥረት እየተደረገ ይገኛል። አሁን ላይ ከዚህ በፊት የወረዳው ህብረተሰብ ሩቅ አካባቢ ተጉዞ የሚያገኘውን የጤና አገልግሎት እዛው በቅርቡ እንዲያገኝ ተደርጓል። ከዚህም ባሻገር የእናቶችና ጨቅላ ህጻናትን ሞት ለመቀነስ መለስተኛ የቀዶ ሕክምና የሚሰጥበት ብሎክ በወረዳው ጤና ጣቢያ በመገንባትና አገልግሎት በማስጀመር ህብረተሰቡ ሳይንገላታና ከአካባቢው ሳይርቅ የጤና አገልግሎት እንዲያገኝ ከማድረግ አንጻር የተዘረጋው አሰራር ውጤታማ መሆኑ ይነገራል። ይሁንና አሁን ላይ የወረዳው ህብረተሰብ በጤናው ዘርፍ እያገኘው ያለው አገልግሎት አበረታች ቢሆንም ከህክምናና ከምርመራ በኋላ በሐኪም የሚታዘዝላቸው መድኃኒት በአግባቡ አለማግኘታቸው ቅሬታ እንደፈጠረባቸው ተናግረዋል። ሞትማን ተጃጅል አጣጣ ሀናጅራ መንግስት የተለያዩ አገልግሎቶችን እየሰጠ ይገኛል። የጤና መድን ዋስትናን በተመለከተ በወረዳችን ያለው ክፍተት በመድኃኒት አቅርቦት ዙሪያ ላይ እጥረት አለ። ይህም ቢስተካከል ጥሩ ነው። ደረጋ ጅራሲ ጎዳፊ ጅራሲ አንቅኒ ከናሁን በመድኃኒት አቅርቦት በኩል ወረዳችን አንዳንድ ጊዜ ብቻ ነው ማናገኘው እንጂ በአብዛኛው ጊዜ የመድኃኒት አቅርቦት እናገኛለን። እጥረትም ሲኖር ትንሽ ታገሱ ጠብቁ ብለው ይነግሮናል። ገራማ የጤና መድን ኢንሹራንስ በወረዳችን አገልግሎት ጋር ተያይዞ ብር ከፍለን፣ ነገር ግን መድኃኒት ለማግኘት ስንሄድ መድኃኒት የለም ይሉናል። እንደገና ደቢነ ግሌ ራቢ ነጃቸው ሆን ዋዝነከኛ ህብረተሰብ ያነሳው ቅሬታ ትክክል ነው። ነገር ግን ህብረተሰባችን ከግንዛቤ እጥረት ጋር የተያያዘ ያለ መገንዘብ ችግር አለ። የጤና መድን ኢንሹራንስ ተጠቃሚዎች ክፍያ በነፃ ነው፣ ላብራቶሪ በነፃ ነው፣ ይህን ሁሉ አገልግሎት በነፃ ነው የሚያገኙት። ከታዘዙላቸው ሶስት መድኃኒቶች ውስጥ ሁለቱን ያገኛሉ። አንድ ነው የሚያጣው። አንድ ያጣው መድኃኒት ሳያገኝ ሲቀር ሁሉንም እንዳላገኘ ነው የሚናገረው። ይሄ የህብረተሰባችን የግንዛቤ ጥረት ስላለበት ነው 85 በመቶ አገልግሎት አግኝቷል 25 በመቶ ነው እንደ ችግር የሚነሳው ስገይሱን ሁንዲሳ ጋፈ ኮቴ መናገኛ ገይሰ ከይሱት ራ ኢንሹራንስ ይፈያት ይወልቀበቴ ወንደ ከረኮ ካሰን ደዋል ደር ከምቱ ከጤና መድህን ኢንሹራንስ አገልግሎት መድኃኒት አናገኝም የሚል የማህበረሰብ ቅሬታ ይነሳል። ችግሮቻቸውም በየወሩ እንገመግማለን። በመድኃኒት አቅርቦት እጥረት እንዳለ ተነግሮናል። ባለፈው ዓመት ይህን ችግር ለመፍታት እቅድ ይዘን ያለው የመድኃኒት አቅርቦት ጋር ተያይዞ አሁን ላይ ተፈቷል። ግዢ ተፈጽሟል። አሁን የኮሚኒቲ ፋርማሲ አለ። መድኃኒቶች እዚህ እንዲገኙ አድርገናል። ሰንጨነት የኮሚኒቲ ፋርማሲ

ሀገሪቱ ባለፉት ዓመታት ለግብርናው ዘርፍ በሰጠችው ልዩ ትኩረት እያደገ የመጣውን የአርሶ አደሩን የማዳበሪያ ፍላጎት ለማሟላት በሀገር ውስጥ ለማምረት ጥረት ቢደረግም እስከ ዛሬ ማሳካት አልተቻለም። ይሁን እንጂ በየዓመቱ ከፍተኛ የውጭ ምንዛሬ በመመደብ ከዓለም ገበያ ከምታስገባቸው ሸቀጦች አንዱ ማዳበሪያ ነው። ለምሳሌ ኢትዮጵያ ለ2016 እና 17 የምርት ዘመኗ 20 ሚሊዮን ኩንታል ያህል የአፈር ማዳበሪያ ከውጭ ሸምታ አስገብታለች። በተጨማሪም 1.3 ቢሊዮን ዶላር ያህል መጠን የሚጠይቅ 24 ሚሊዮን ኩንታል የአፈር ማዳበሪያን ለ2017-18 የምርት ዘመን ለማስገባት ታቅዶ እየተሰራ ይገኛል። እስከ አሁንም ከ18 ሚሊዮን 962000 በላይ ኩንታል የአፍር ማዳበሪያ ጅቡቲ ወደብ የደረሰ ሲሆን ከዚህ ውስጥም ከ17 ሚሊዮን 507000 በላይ ኩንታል ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት በኩል እየተከፋፈለ ስለመሆኑ ይነገራል። ይህም ሆኖ ግን የሀገሪቱን አርሶ አደሩ ጥያቄ በልኩ ለመመለስ አልተቻለም። ይህን አስመልክቶ ያነጋገርናቸው የድሬ ጠያራ ወረዳ አርሶ አደሮችም ከማዳበሪያ አቅርቦት ጋር ተያይዞ ችግር መኖሩን አንስተው ለዚህ ችግራቸውም ወረዳቸው መፍትሄ እንዲያበጅላቸው ጠይቀዋል። አው ችግሩ ከዛሬ አመት ከሶስት አመት በፊት ነበር፣ ብዙ ችግሮች ነበሩ። ዘንድሮ ግን በጣም የተሻለ ሁኔታ ነበር። ለምን ማዳበሪያ በፊት አቅርቦቱ ላይ ራሱ ማህበራቶች ያቅዳሉ፣ ዩኒየኖች ያቅዳሉ እቅዳቸውን ያሳውቁናል። ግብርና ቢሮም እንደ ክልል ወረዳዎችን ያሳውቃል። ግን አይቀርብም፣ በዛ ልክ አይቀርብም፣ በእቅዱ ልክ አይቀርብም። ስለዚህ አሁን ግን ክብርት ወይዘሮ ሮዛ በጣም የሄዱበት ያሉበት ስራ ስለሆነ ዘንድሮ በጣም ለውጥ አለ፣ ከባለፈው በአቅርቦትም ኢቭን፣ አሁን በየማህበራቶች አሉ በየቀበሌው። አሁን እዚህ ራሱ ድሬ ጠያራ እዚህ ያለ ስቶር አለ ብናሳያችሁ፣ አሰንጌ ብላ ያለ ማዳበሪያ ቀርቧል የተሻለ ሁኔታ አለ። ግን በቂ ባይሆንም ከባለፉት ሶስት አራት አመታት በጣም ለውጥ አለ ማለት ነው። ማብራት ላይ የሚመራው አመራርም በጣም እየሄደበት ስለሆነ በዙም ሚቲንግ ማታ ሁሌ የዋልንበትን ሁኔታ ከወይዘሮ አዴ ሮዛ ጋር እየተመካከርን እሱም ዙም ላይ ተሳትፎ በየቀበሌው ያለውን ችግር እዚህ ቀበሌ አልቀረበም፣ እዚህ ቀበሌ ቀብረዋል። ለምንድን ነው የሚለውን ልዩነቱን እንትን እያልን ሶሉሽን እየሰጠንበት በጣም ቀርበዋል ማለት ነው። ትንሽ ዋጋው ነው ዋጋው ነው በፊትም ዋጋው ላይ ያው ትንሽ ከፍ አለም የሚባል ነገር አርሶ አደርጋ ይነሳል። እንደዛም ሆኖ ከዋጋው ይልቅ ግን ማዳበሪያው በእያንዳንዱ ቀበሌ ላይ ቀርቦ ልክ ከዛ ሲያልቅ ሪፖርት እኛ እንከታተላለን፣ ሪፖርት ይደረጋል፣ ብር ይገባል፣ እንደገና ከዩኒየን ይመጣል ማለት ነው። ስለዚህ ዘንድሮ የተሻለ ሁኔታ አለ። ከዚህም አኳያ ወደ መቶ ኩንታል አሁን ነገም እናስገባው አለ በቅናሽ ይህን የአርሶ አደር ችግር ለመፍታት በቅናሽ በፊት እንግዲህ ዳፕ ማለት ጥቁሩ ወደ 3000 ምናምን ነበር ኩንታሉ፣ ነጩ ዩሪያ የሚባለው 3200 አካባቢ ነበረ። አሁን ግን በ1900 ኩንታል ነጩን በግብርና ቢሮ በኩል ቀርቧል። ስለዚህ መቶ ኩንታል የተመደበልን አሁን ማግኘት የሚቻለው በደብዳቤ ያሳውቀው ሆኗል። ግብርና ቢሮ እኛ ሰሞኑን ያሰልፍና ብዙ ስራዎች ስላሉ አላመጣንም እንጂ ዛሬ አሁን ይገባል። ዛሬ ማዳበሪያው መቶ ኩንታል ሲገባ እኛ በየቀበሌው ለአርሶ አደሩ እናከፋፈላለን። 50 ኪሎግራም ማለት 950 በጣም ከ60 ፐርሰንት በላይ ቅናሽ የወረደበት ሁኔታ አለ ማለት ነው። ይሄ ደግሞ ለምንድ ነው ለስንዴ የዘሩ ክረምት ላይ አጫጭር ማሽላዎች ሳምፕል የሰራ ነው ሚያይና ስግቻ አካባቢ ለበቆሎም ደግሞ ሶስት ወር የሚደርስ በቆሎ አለን ለነዛም ለሶስቱ ላይ እንሰጣለን ብለን አቅደን እንትን አድርገናል። አርሶ አደሩጓ ባለሙያ ስላለን የቀበሌ አመራሮችም ስላሉ ባለሙያና ቀበሌ አመራሩ አንድ ላይ ሆኖ ለእነሱ አስረክበን እነሱ እዛ ሄደው በትክክለኛ ለአርሶ አደሩ እንዲደርስ ይደረጋል ማለት ነው። ስለዚህ ይሄም አንዱ የማዳበሪያን ችግርና የዋጋን ግሽፈትን ለማረጋጋት የተሰራበት ስራ ነው ማለት ነው። ለመኖር ምቹ የሆኑ ለነዋሪዎቿ የሚመጥኑ የእግረኛና የሳይክል መንገዶችን አካታ በመንገድ ዳር ልምላሜ ማሸብረቅ የጀመረችው የሐረር ከተማ ልማቷን ወደ ገጠር ወረዳዎች ማስተላለፍ ጀምራለች። የገጠር ኮሪደር ልማት በሚል በተጀመረው በዚህ ልማት በድሬ ጠያራ ወረዳ 3.5 ኪሎ ሜትር መንገድ ለማልማት እንቅስቃሴ ሲደረግ ቆይቷል። በወቅቱም የኮሪደር ልማት ስራው በ3 ወር ውስጥ ይጠናቀቃል ተብሎ መዘገቡም ይታወሳል። ሆኖም ግን ስራው በተባለለ ጊዜ ውስጥ መጠናቀቅ ያልቻለ ሲሆን ይህም በወረዳው ነዋሪዎች ዘንድ ቅሬታን ፈጥረዋል። ለፈት ለይ ነው አርካ መቆጥ ይሄን አከገርት የገጠር ኮሪደር ልማት እንደ ሌሎች ቦታዎች እንዳማረባቸው እኛም ወረዳ የኮሪደር ልማት ገብቶልን አካባቢያችን እንዳያምርልን እንፈልጋለን። ዋን በሬቱ ተናታ ቢጀቴኝ ቦንስ ተተና ለፈት ከል ሲኑ አርከቱ ለፈኑ ቀበቱ ጎዱን ጋሪዳ ተማካና ከኛ ትቲ ወንገረ ፉልዱራት ወርባን ማሊ በወረዳችን ወደፊት የምንፈልገው ከተሞቻችን አሁን ላይ በኮሪደር ልማት በጣም አምሮባቸዋል። በፊት ሽንት የሚሸናበት ቦታ አሁን የቱሪዝም መስህብ ቦታ መዝናኛ ማዕከል ሆኗል። በ2018 መንግስት ትኩረት ሰጥቶ በገጠር ወረዳዎችም የኮሪደር ልማት እቅድ ይዞ እየሰራ ይገኛል። እኛም ጋር በፍጥነት ተግባራዊ እንዲሆንልን እንፈልጋለን ቴክኖሎጂ

ለኮሪደር ልማት የግል ቤታቸውን እንዲፈርስ ለዚህም አገልግሎት እንዲሁል ከዚህ ቀደም ለመንገድ ማስፋት የካሳ ክፍያ የዘገየ በመሆኑ ይሄ በጊዜ እንዳይጠናቀቅ እንቅፋት ሆኖብናል። ህብረተሰቡን በማወያየት መንግስት ቃል የገባላቸውን የካሳ ክፍያ ባለመፈጸሙ ልማቱ መቆም የለበትም፣ መቀጠል አለበት በሚል በአቦከር ሙጢ እስከ ኮምቦልቻ ድረስ የጫት ማሳ እና የግል ቤታቸውን እንዲያነሱ ተደርጓል። ምንን

ወደ አንድ አገልግሎት ሰጪ ተቋም የሚመጣ ተገልጋይ ከሚጠብቀው ወይም ከሚገምተው በታች የሚሰጥ አገልግሎት ቅር ያሰኘዋል፣ ሌሎች አማራጮችንም እንዲፈልግ ይገፋፋዋል። በአንድ አገልግሎት ሰጪ ተቋም ላይ ቅሬታዎች ከተበራከቱና በአግባቡ ካልተፈቱ በተቋሙ ሕልውና ላይ ጥያቄ ሊያስከትል ይችላል። አገልግሎት ሰጪ ተቋሙም የተቋቋመበትን ዓላማ ከግብ ላያደርስ ይችላል። በመሆኑም አገልግሎት ሰጪ ተቋማት በአገልግሎታቸው ላይ በተለያዩ ጉዳዮች ላይ ቅሬታ የሚያሰሙ ተገልጋዮችን ወይም ደንበኞችን እንደ ችግር ፈጣሪ ሳይሆን፣ ቅሬታቸውን ቸል ሳይሉ በአፋጣኝ መፍታት ይኖርባቸዋል። ከዚህ በተጨማሪም የደንበኛን ወይም ደግሞ የተገልጋይን ቅሬታ ለመቀበል ለመተንተንና መፍትሄ ለመስጠት የሚቻልበትን ስርዓት መዘርጋትና ተግባራዊ ማድረግ ከአንድ አገልግሎት ሰጪ ተቋም ይጠበቃል። ይሁንና የድሬ ጥያራ ወረዳ አገልግሎት አሰጣጡን በተመለከተ ከተገልጋዮች ቅሬታን ተቀብሎ የሚያስተናግድበት አሰራር ደካማ ነው። በወረዳው አንድ ለዓመታት ተከፍታ ከማታውቅ የሀሳብ መስጫ ሳጥን ውጪ የረባይ ቅሬታ ማስተናገጃ ስርዓት ለማግኘት ተቸግረናል።

የመልካም አስተዳደር እጦት በሚል የሚገለጸው ብልሹ አስተዳደር ወይም አሰራር በማናቸውም የመንግስት አደረጃጀት የሚታይና የተዛመተ ሲሆን በተለይ ሕዝቡ ራስን በራስ እንዲያስተዳድር ለማስቻል በታችኛው የአደረጃጀት እርከን በተቋቋሙ ተቋማት ችግሩ ይበልጥ አስከፊ ሆኖ ቆይቷል። በየመስሪያ ቤቱ ኮሪደር በአማረ ፍሬም ተንጠልጥለው የሚታዩ አስራ ሁለቱ የስነ ምግባር መርሆች የድንጋይ ዘመን ተረት ይመስሉ ዘንድ ከተግባር ከተፋቱና ከህሊና ከራቁ ከራርመዋል። ይሁንና ከቅርብ ጊዜ ወዲህ ይህን ችግር ለመቅረፍ መንግስት የተለያዩ አሰራሮችን በመዘርጋትና የአሰራር ማሻሻያዎችን በማድረግ የተቋማትን አገልግሎት አሰጣጥ ለማሻሻል ጥረት በማድረግ ላይ ይገኛል። ከዚህ አንጻር የክልሉ ሲቪል ሰርቪስና ሰው ሃብት ልማት ቢሮ በሀረር ከተማ በሚገኙ ወረዳዎች የዜጎች ቻርተር አሰራርን በመዘርጋት አገልግሎት አሰጣጣቸውን ለማሻሻል እያደረገ ያለው ጥረት ተጠቃሽ ነው። ይሁንና ይህ አሰራር በከተማዋ በሚገኙ ወረዳዎች ውጤት እያስገኘ ቢሆንም ቢሮ አሰራሩን ወደ ድሬ ጠያራ ና ወደ ሌሎች ገጠር ወረዳዎች ማስፋፋት አልቻለም። ይህ በመሆኑ በቀጣይ ቢሮ በድሬ ጠያራም ሆነ ች የገጠር ወረዳዎች መልካም አስተዳደርን የሚያሰፍኑና የተገልጋይ እርካታን የሚያሳድጉ አሰራሮችን ማስፋፋት ይኖርበታል። የድሬ ጠያራ ወረዳም ቢሆን በወረዳው መልካም አስተዳደርን ማስፈን የሚያስችሉ አሰራሮችን በራሱ አቅም ማጤንና ተግባራዊ ማድረግ ይኖርበታል። በተለይም አሁን ላይ ባለቤት አልባ የሆነውን የመልካም አስተዳደርና ቅሬታ ሰሚ ክፍል በሰው ኃይል ማደራጀት ይጠበቅበታል። ከዚህ በተጨማሪም የተገልጋይ ቅሬታ መቀቢያና ማስተናገጃ ስርዓቱን ከማጠናከር ባሻገር የትኛው ክፍል በማን ምን አይነት አገልግሎት እንደሚሰጥ የሚጠቁም መረጃም ለተገልጋይ ተደራሽ ማድረግ ይኖርበታል።